እንዳይራቡ እንዲህ በጣም ያማልህ ንግግር ለምን አቃለውኝ። እያሳደግኩ እንዳልሆነ፣ እንዳላበላኋቸው፣ እንዳላጠጣኋቸው፣ እንዳላለበስኳቸው ምንም አይነት ኢንካም ከሌላ እንደሌለኝ ምንም አይነት ስራ ሳይኖረኝ ምንም አይነት በቃ ህጻናቶቹን እየጎዳው እንዳያስኳቸው አውቃለሁ። ነገር ግን ይህን የተረዳኝ ማን አለ? ማንም የለም። በቃ እኔ ችግር ላይ ነኝ፣ ህመም ላይ ነኝ። በተለይ በተለይ በማሕፀኑ ዙሪያ በጣም ችግር ላይ እና ስቃይ ላይ ነው ያለውት። ውድ ኢትዮጵያውያን ልትረዱኝ ይገባል። አመሰግናለሁ። እዚህ አይነት ቅጣት አይቀጣም። ነውር ነው ነውር ነው። እውነት እግዚአብሔር ይወቅ። እኔ ወንጀል አስፈጽሜባቸው ከሆነ እግዚአብሔር ይፍረድ። እኔ አይን እያየ ሌላ ነገር አስደርጊያቸው ከሆነ እሱ ያለ መድኃኒት ይፍረድ። እውነት የሰማይ አምላክ ይፍረድ። እውነት እኔ ክፉ ከሆንኩ ለልጆች የሰማይ አምላክ ይፍረድ፣ ንጉሱ ይፍረድ።

ብታጠፉ ምንም ነገር ብታዝኑ፣ ከልጆቻችሁ አትለዩ። ምንም ነገር ቢከፋችሁ፣ ምንም ነገር ቢጎልባችሁ፣ ምንም ነገር ተስፋ ቢያስቆርጣችሁ፣ ልጆቻችሁን ግን አትጥፉ። እኔ በእውነት ነው የምነግራችሁ። በጣም ጠንካራ ሴት ስለሆንኩ ነው ቆሜ የምሄደው። ጠንካራ ሴት ስለሆንኩ ነው በዚህ ሰዓት ቆሜ የምራመደው፣ ምግብ የምበላው እውነቴን ነው እምነቃችሁ ተኝቼ እንኳን ትንሽ ሰዓት እንቅልፍ የሚወስደኝ ጠንካራ ስለሆንኩ ነው ነገር ግን አይቻልም ከባድ ነው ከባድ ነው እውነት ከልጅ በላይ ምን አለ ምን አለ ከልጅ በላይ ምን አለ ከነሱ በላይ ከነሱ ፍቅር በላይ ምን አለ እውነት በተለይ ያላባት ያሳደጋችኋቸውን ልጆች ያላባት ብቸኛው ናችሁ ብዙ ነገር የረሳችሁባቸውን ልጆቻችሁ መዝናኛቻችሁን እህትም ወንድም አታችሁ ገንዘብም፣ ሁሉንም ነገር የዚህ ዓለም ነገር አጥታችሁ፣ ነገር ግን በልጅ እየተጽናናችሁ፣ ልጆቻችሁ ብዙ መስዋዕት ከፍላችሁ፣ በእነሱ እየተጽናናችሁ፣ እስኪያስቡት እስኪያስቡት። በእውነት ልጆቹ ይረጋጉ፣ ልጆቹ ይረጋጉ፣ ልጆቹ ይረበሻሉ ምናምን ይባላል። ነገር ግን ትንሽ እኮ የእንቅልፍ ክኒን እኮ የእናት ፍቅር፣ የእናት ትንፋሽ እኮ እናት ምን አደረገች? ማለት ከባድ ነው። እኔ እንዴት እንደምታስቡት አላቅም እንጃን ያላቅም በእውነት በእውነት በእናንተ ያስመሰለባችሁ ልክ ሆን ብላችሁ እኔ እንድሞት ሆን ብላችሁ በቃ እሷ መሞት አለባት ብላችሁ እንደጨከናችሁ ብኝ ነው የተረዳሁት፣ ማለት ነው እውነት ያው እግዚአብሔር ምስክሬ ነው። መድሃኒዓለም ይፍረድ። እንደዛ ነው እያሰባችሁ ብኝ በእውነት ነው የምነግራችሁ። በእውነት በእውነት በእኔ እና በልጆች እየጨከናችሁ ማንኛችሁም ግለሰቦች፣ የፖሊስ አካልም ሆኖ በህጻናቶች ውስጥ የአሰብን ያላችሁ ሆኑ በእውነት ነው የምናገረው። እውነት እናታቸውን ወደዛ ወርወራችሁ አሽቀንጥራችሁ ጥላችሁ እነሱን ደብቃችሁ እኔን ወደዛ ወርወራችሁ። ይህ እውነተኛ ፍቅር ከክርስቶስ እውነት አይደለም፣ ከዲያቢሎስ ነው። ከመድኃኔዓለም አይደለም። መንፈስ ቅዱስ ያለበት እውነተኛ ስራ አይደለም። የፈለገ ኃጢአተኛና የፈለገ ነገር መጥፎ እናት በሆንም እንኳን እውነት አስራ አምስት ቀን በቂ ነው። አስራ አምስት ቀን፣ ከአስራ አምስት ቀን ቅጣት በኋላ ግን እናትም ሆነ ልጅ እንዲገናኙና ፍቅራቸውን በሚያስቀጥሉበት መንገድ እንዲቀጥሉ ማድረግ ነው እንጂ ያለባችሁ እንደዚህ አይነት ቅጣት አይቀጣም። ነውር ነው፣ ነውር ነው። እውነት፣ እግዚአብሔር ይወቅ ይወቅኔ። ወንጀል አስፈጸሜባቸው ከሆነ እግዚአብሔር ይፍረድ። እኔ አይን እያየ ሌላ ነገር አስደርጋቸው ከሆነ እሱ ያለ መድሃኒት ይፍረድ። እውነት የሰማይ አምላክ ይፍ ያደረጓቸው እንኳን በእውነት በእውነት ዘጠኝ ወር ተሸክማ ብላ አምጣ የወለደችን እናት ማስጠላት ይህ ኃጢአት ነው። በእውነት ምን ያህል ብር ብታገኙ ነው? ምን ያህል ብር ቢከፈላችሁ ነው? ምን ያህል ጉቦ ብትበሉ ነው? ይህን ሁሉ ጭካኔ ጨከናችሁብኝ። ምን ያህል ገንዘብ ብታገኙ ነው? ገንዘብ እኮ አላቂ ነው፣ ትተነው ነው የምንሄደው። በእውነት

ዙሪያውን ከበባ አድርገውኝ ይታየኛል። በእውነት ነው የምነግራችሁ። እኔ ባህላቸው ቆሜ እነሱ ዙሪያውን ከበውኝ ነጫጭ ልብስ ለብሰው ይታዩኛል። ልጆቼ ምናልባት ጌታ ኢየሱስ ይመጣል ልጆቼን ከጎኔ ይዞ ይቆማል። እኔ በሱ አላፍርም። ነገር ግን ዛሬ ላይ ከፍቶኛል። ጨለመው፣ ብርሃን እንደሚሆን አልጠራጥርም። ውድ ኢትዮጵያውያን ከረበሽኳችሁ ይቅርታ። የኔም ፊት ማየት እንደሰለቻችሁኝ አምናለሁ። ቪዲዮም እንድሰራ ፈቃዳችሁ እንዳልሆንም አምናለሁ። ነገር ግን ጨንቆኝ ነው። ነፍሴ ተጨንቀነ ያንዳንዱ ሰዓት ለእኔ ጭንቅ ሆናብኝ ነው ሆነብኝ ተጨነቀች ነፍሴ። መሬ ሐዘን ነው የገጠመኝ። ልጆቼ ከጠገቤ ሲቆሙ ሁሉንም ነገር እረሳዋለሁ። ጌታ ኢየሱስ ህጻናት ልጆቼን አጠገቤ አድርግልኝ፣ እተማመንብሃለሁ። የእኔ ቅዱስ አምላክ፣ የእኔ ንጉስ፣ በቀራኔው ላይ ራስህን አሳልፈ የሰጠህን ደምን ያፈሰስክልን ልዑሉ አምላክ እግዚአብሔር አምላክ ጌታ ኢየሱስ ክርስቶስ ተባከያን ወደ እኔና ወደ ልጆቼም ወደ እኔም፣ ጎብኘን፣ ጎብኘን አጠገባችን ሁን። ጨነቀኝ፣ እኔ ደክሞኝ ነው። ኢትዮጵያውያን ደከመኝ። እናንተ ታውቃላችሁ፣ ያልደረሰበት ሰው ላይ ሊረዳ ይችላል። እና አቅቶኝ ነው። እኔ ደከመኝ፣ በቃ የደከመው ሰው ታውቃላችሁ ደክም ያለው ስልችት ያለው ሰው ታውቃላችሁ። እኔ ደክሞኝ ነው ኢትዮጵያውያን፣ ደከመኝ። ስለዛ ነው እና እሷ ደህና አይደለች እንዴ? ከእሷ ደግሞ የባሰ አለ አይደለ እንዴ? ከእሷ የባሰ መሬት ላይ የወደቁ እኮ አሉ ምናምን አይን የጠፋባቸው ወይም ደግሞ በቃ እንዳልኳችሁ ቅድም አካሏ የጎደለ የተጎደለ ምናምን ነገር እንደዚህ የምትሉት ነገር አለና፣ እሱን ነገር እንዲህ በፊት ለፊቴ ይህችን ፊቴን ስላያችሁ ጤነኛ መስያችሁ፣ እንጂ እኔም አካሎ ጎደሮ ማለት ነኝ። ምክንያቱም ውስጣዊ የተጎዳ አካል አለኝ፣ እናንተ የማታውቁት እኔና እግዚአብሔር የምናውቀው። ኢትዮጵያውያን እዚህ ሚዲያ ላይ እንደዚህ እንደዚህ ብዬ ማውራት በጣም አሳፋሪ እና አስነዋሪ ስለሆነብኝ ነው። እዚህ ቦታ ላይ በጣም ደስ አይልም በእውነት ኢትዮጵያውያን። ነገር ግን ጤነኛ አይደለሽ እንደ ስርተሽ አትበይም እንደ ለምትሉኝ ማስታወቂያ ማሰራት የምትችሉ ሰዎች ብታሰሩኝ ደስ ይለኝ ነበር። በእውነት ነው የምነግራችሁ። እንደውም በዚህ አጋጣሚ ከሁለት ወር በፊት የሆነች የባልትና ስራ ከነ ልጅ ያሰራችኝ እህት ነበረችኝ። ያን ጊዜ እሷ ጋር በሰራው በሁለተኛ ቀን ወይም በሶስተኛ ቀን አንዲት የተከበረች እና የተወደደች እህቴ ከውጭ ሀገር ደውላ ቤት ክራይ እንደረዳችኝ አስታውሳለሁኝ። ይኔናት አይዞሽ፣ ልጆችሽም አንቺም ደህና ሁኚ፣ እግዚአብሔር ካንቺ ጋር ሆ እንዳለችኝ ልክ እንደዛ ማስታወቂያ የሚያደክም ስራ ስላልሆነ ልጆቼንም እንኳን አንዲት ቦታ አስቀምጫቸው ሰው እንዲያያቸው ወይም ደግሞ የሚያስፈልጋቸው ቦታ ሊማሩበት የሚችሉበት ቦታ ላይ አድርጊያቸው ዞር ብዬ መስራት የምችል ከሆነ እሱ ጉልበት ስራ ስላልሆነ መስራት ይችላለሁ። ከዛ ውጭ ደግሞ የጉልበት ስራ ያልሆነ ስራ ጽዳት ሊሆን ይችላል፣ ዕቃ ማጠብ ሊሆን ይችላል። እንዴት ብዬ ልንገራችሁ፣ ብቻ የማያደክም ስራ የማያደክም ምላችሁ። እኔ ላለመድከም የምፈልገኝ ሳይሆን ወይም ደግሞ ላለመጎሳቆል የምፈልገኝ ሳይሆን ጉዳት ስላለብኝ ነው። ትንሽ ህመም አለኝ። በቃ ህመሜ እንዴት ብዬ ላውራችሁ ኢትዮጵያውያን። ከእምብርቴ በታች በተለይ ያው ተቁታላችሁ፣ በማህፀን ዙሪያ ያለውን ህመም ለእናንተ እንዲ እንዲ ነው ብዬ ማስረዳት አይጠበቅብኝም። ማህፀን ላይ ህመም አለኝ። ብዙ ስራመድ እንዴት ብዬ ላውራችሁ፣ ሽንት መቋጠር አልችልም። በጣም ነው የሚያመኝ ኢትዮጵያውያን፣ በጣም ህመም አለኝ። ከዚህ አንጻር ከዚህ ችግሬ የተነሳ ልጆቼን ሰርቼ ማብላት ስላልቻልኩኝ እባካችሁን ከጎን የሆኑ እባካችሁን እርዳታችሁ ያስፈልገኛል ነው ያልኩት እንጂ ሙሉ አካል ሙሉ ጤነኛ፣ ሙሉ ብሆን እውነት ነው የምነግራችሁ ኢትዮጵያውያን፣ በዚህ ልክ ወጥቼ እርዳታችሁ ያስፈልገኛል አልልም ነበረ። ነገር ግን ህመም አለኝ። ሰዎች የሚያዩት የላይኛውን ፊቴን ነው። ውስጣዊ ጉዳት አካሌን አልተረዱኝም፣ አላዩኝም። ይህ እርዳታ እንዴት ብዬ ልንገራችሁ፣ በቃ ነጭ የለበሰ ሊለመን ያፈረና ውስጣዊ ህመም በቃ ያለበት ሰው እንዴት ብዬ እንደማስረዳችሁ ቃላት ያጥረኛል። ያለው አማራጭ እውነቱን ተናግሮ ከመሸበት ማደር ነው። በቃ እውነት ህመም ስላለኝ በዚህ አጋጣሚ ደግሞ ልጆችን ማጣት ስለማልፈልግ እነዚህም የሚያማምሩ ሕፃናቶች ከጎኔ ናቸው። እናንተም ከጎኔ ሆኑልኝና እኔን ህፃናቶች እንዳይራቡ፣ እንዳይቸገሩ ነገ ህይወታቸው ምስቅልቅል ያለ እንዳይሆን በማንኛውም በሚደርስባቸው ችግርና ስቃይ በማንኛውም በምናሳልፈው ሰቃይና ችግር ወይም ደግሞ አካላዊ ትንኮሳ እናንተ ስለምታውቁት፣ ከዚህ ነገር አውጡን፣ ከዚህ ስቃይ አውጡን። ማንም ሰው እውነት አልመሰለውም። ማንም ሰው አልተረዳም። ማንም ሰው የእኛን ችግር አብሮን ለአንድ ሳምንት ለሁለት ሳምንት በደንብ በአይኑ በብረቱ ተመልክቶ የእኛን ችግር የተረዳ ስለሌለ ተረዱን ነው እያልኩኝ ያለሁተኝ እንጂ ጤነኛ ሁኜ ወይም ደግሞ ሙሉ አካል የተስተካከለ ሆኖ ወይም ደግሞ ምንም አይነት ችግር ያልደረሰብኝ ሁኜ አይደለም። ኢትዮጵያውያን ብሰራ ጉልበት ያለው ስራ መስራት አልችልም። ሰዎች ልብስ ለብሼ ከላይ ምናምን ሲያዩኝ በቃ ውስጤ ጤነኛ ምናምን ይመስላቸዋል። ግን እንደዛ አይደለም። ምን ያለውበት ሁኔታ ኢትዮጵያውያን፣ በእውነት ነው የምነግራችሁ። አስራ አስር ደቂቃ እየሄድኩ ሽንት እየሸነው ነው፣ አስራ አስር ደቂቃ ህመም እያለኝ። ብዙ ችግር አለ በሰው ልጅ ላይ በሴት ልጅ ላይ በተለይ ብዙ ችግር አለ። አሁ ኩሽቁል ብዬ ነው የተቀመጥኩኝ። እነዚህን ህጻናቶች በቃ አለ አይደል፣ እንዴት ብዬ ልንገራችሁ። አንድ እጅ ብቻውን እኳ አያጨበጭብም። ኢትዮጵያውያን አንድ ወንድም በቅርብ ምን አለኝ? አንቺ ልጆቹን እያሳደግሻቸው ነው እንዴ? አንቺ ልጆቹን አሳድገሽ ሞተሽ ነው እንዴ? ኢትዮጵያውያን ልብ በሉት። እንግዲህ እጅግ በጣም ያማል ይህ ንግግር። ለምን አውቃለሁኝ? እያሳደግኩ እንዳልሆነ፣ እንዳላበላኋቸው፣ እንዳላጠጣኋቸው፣ እንዳላለበስኳቸው፣ ምንም አይነት ኢንካም ከኔላ እንደሌለኝ፣ ምንም አይነት ስራ ሳይኖረኝ፣ ምንም አይነት በቃ ህጻናቶቹን እየጎዳው እንዳያስኳቸው አውቃለሁ። ነገር ግን ይህን የተረዳኝ ማን አለ? ማንም የለም። በቃ እኔ ችግር ላይ ነኝ፣ ህመም ላይ ነኝ። በተለይ በተለይ በመሐፀኖች ዙሪያ በጣም ችግር ላይ እና ስቃይ ላይ ነው ያለሁት። ውድ ኢትዮጵያውያን ልትረዱኝ ይገባል። አመሰግናል።